እስኪ እንደው እንደው እንደው ለሰው ልጅ ሞት ያንሰዋል የእውነት ሞት እኮ ሲያንሰን ነው ለኛ ለሰው ልጆች ሞት ሲያንሰን ነው ሞትማ ይገርማል እስኪ ፍረዱ ይሄንን ኮሜንት አይታችሁ ፍረዱ ሩታ እንግዲህ ዘጠኝ ወር ሙሉ ካረገዘች ጊዜ ጀምሮ በኑሮም አልተመቻትም በፍቅሯም በትዳሯም በህይወቷም አልተመቻትም እንዲሁም እርግዝናዋም ከባድ እንደሆነ ታውቃላችሁ እና ከዛ ሁሉ ቀናት ከዛ ሁሉ ጊዜያት ወራት ቆጥራ ቀናት ቆጥራ ሰዓት ቆጥራ ደቂቃ ሰከንድ ሳይቀር ቆጥራ ዘጠኝ ወር ሞልታ ወደምትወልድበት ቀን ወይም ደግሞ ወደምትወልድበት ሆስፒታል ስትሄድ እንግዲህ እንደምታዩት ዓለም ነው እንጃ የተለያየ ዓለም ሀገራት ያሉ ሰዎች በቃ ጭንቀቷን አይተው አብረው ሲጨነቁ ሲያለቅሱ የነበሩ ብዙ ልጆች አሉ፣ እኔን ጨምሮ እና ታሳዝናለች። እናትነት እንዲለው ለካ የእውነትም ፈርቼ ነበረ። እውነት ለመናገር እኔ በእውነት ሆስፒታል ገብታለች ሲባል እኔ በጣም በቃ ውስጤ በጣም እየፈራ ነበረ። ብዙ እናቶችንም በመዋ ሲዋለዱ ወይ ደግሞ ሲወልዱ ልጃቸውን ያጣሉ ወይ ደግሞ እናትዮዋም ልጇን ትታ የምታርፍበት አጋጣሚ አለ እና እሱን እሱን ሳስብ እንደው በጣም ስጸልይላት፣ እንደው ሰላም እንድትገላገል በጣም በቃ በከባዱ እየጸለይኩላት ነበረ ነበር እና በቃ ነፍስ ውጪ ነፍስ ግቢ ነበረች። እንደምታዩት ሆስፒታል የነበራትን ጭንቀት የነበራትን እንባ የነበራትን የእውነት እንደውም ጠንካራው እና ፈገግ ትል ነበረ በዛ ጭንቀት ውስጥ በዛ መከራ ውስጡ ሆነና፣ ዛሬ ደግሞ ቀን ላይ እንግዲህ አብርሽ የሃይሚን ፎቶ ፖስት አድርጎ ትንሿ እህቴ የወንድ ልጅ አባት ወንኩኝ ደስ ብሎኛል ብሎ እንግዲህ ፎቶዋን አድርጎ ጽሁፍ ጽፎ አይቼ ነበረና በሰላም ወልዳልች ተገላገለች ብዬ ደስ ብሎ ነበረ። ከዛ ደግሞ ሩታም እንግዲህ ሆስፒታል ያላትን ሁኔታ የነበረባትን ሁኔታ ምናምን ቀርጻ ቲክታክ ላይ ፖስት አድርጋ ነበርና በዛ በተቀረጸ ቪዲዮ ላይ ነው እንግዲህ አንድ እህት፣ እንደው እህትም ማለት ሴት ናት። የእውነት ለመናገር ሴት ሴት ሁና እንግዲህ እንደዚህ አይነት ተንኮል፣ እንደዚህ አይነት ምኞት፣ እንደዚህ አይነት ክፋት፣ እንዴት ጨነቀኝ ጠበበኝ እውነት። እንዴት ሴቱ ልጅ ሆና እንዴትስ ሰው ሆና በዚህ ልክ ሰው ሲሰቃይ እያየች ሞቷን እንዴት ተመኘችላት? ከህይወቷ አልመጣችባት፣ የምትበላውን እንጀራ አልበላችባት፣ የወሰደችባት እቃ የለ፣ ተበድራ የመለሰችባት እቃ የለ፣ አልመልስም አላለች። ታዲያ በዚህ ልክ ለሰው ልጅ ክፋት፣ ምቀኝነት፣ ተንኮል መመኘት ምን አስፈለገው? እግዚአብሔር ምስክሬን ነው የምላችሁ እንዳለ ቲክቶክ ሁሉ ስዕል አድኖ የገብርኤል የሚካኤል የእመቤታችን የመድኃኔዓለም ስዕል አድኖ አላህ የሚል ጽሁፍ፣ በጣም ብዙ ሰዎች ጌታ እንደ በሰላም ያገላግልሽ፣ ድንግል ማርያም በቃ በሰላም ታገላግልሽ፣ አላህ ይድረስልሽ፣ አላህ በሰላም ያገላግልሽ እያሉ በየሃይማኖታቸው። ከዚህ በፊትም በጥፋቷ የማይወዷት ሰዎች እኮ አሉ። እኔ ከመሬት ተነስታችሁ ውደዷት አለልም ማለት እዚህ ምድር ላይ ስንኖር ከመሬት ተነስቶ የሚጠላንም ሰው አለ፣ የሚወደንም ሰው አለ። የእውነት ለመናገር ያለ ምክንያት የሚወደን ሰው አለ፣ ያለ ምክንያት የሚጠላን፣ ከመሬት ተነስቶ የሚጠላን ሰዎች አሉ። ለምን ጥላቻን ተውት! እሺ፣ በእርግጥ ጥላቻ መጥፎ፣ ክፋት፣ በቃ ደስ የማይል ነገር። ግን በዚህ ልክ እንደው የተጣሏት ሁላ የተናደዱባት ሁላ እንኳን ማለት ነው የእውነቴን ዛሬ በጣም እኩል ከእሷ ተጨንቀው ከእሷ በላይ የእውነት ከሷ በላይ ተጫንቀው ተጠበው የደረሰችበትን ሁኔታ ለማወቅ ሲጥሩ የነበሩ በጣም ብዙ ልጆች ነበሩና እንደዚህ አይነት መጥፎና ደግሞ ክፉ አይነት ሰዎች ደግሞ አሉ። የሰውን ክፋት፣ የሰውን መጥፎነት፣ የሰውን መውደቅ እናንተ ሞት ለሰው ትመኛላችሁ። ቤቷን ሂደሽ ልትወርሽው ነው ወይንስ ደግሞ የተወለደው ልጅ ሂደሽ ልታቅፊው ልታሳድጊው ነው ወይስ የአብርሽ ቤት ሰራተኛ ልትሆኝ ነው ወይስ አብርሽን ልታገቢው ነው? ያልገባኝ ነገር ማለት ነው ወይስ የምትወርሽው ውርስ አለ እንኳን ለአንቺም ይወረሱ እኔ ግራ ይገባኛል ምንድን ምናችሁ ምናችሁን ነው የሚያማችሁ ግን አንዳንድ ሰዎች በሰው ላይ ተንኮል ስለ ሩታ ብቻ አይደለም ስለ ሌሎች ሰዎችም ውድቀታቸውን የምትመኙ ሰዎች አላችሁ ሀይሚኮስ ከጥግ ድረስ ነው የነገረቻችሁ የማትረቡ ዝቃጮች የምር እዛ የተቀመጣችሁ በሰአት ትነሱ የዛሬ አምስት ዓመት የለበሻትን ልብስ ለብሰሽ እየተቆራመድሽ አንድ ቦታ ላይ ተቀምጠሽ ምንም የማታውቂ ከእውቀት እውቀት የሌለሽ ማለት ነው መሳደብ ፈልጌ አይደለም ግን ሚዲያ ላይ በቃ አንድ እግዚአብሔር ይመስገን፣ እንደው በደህና ቀን የተገዛ ስልክ አለ፣ ነጻ ዋይፋ ያለ፣ በቃ እንደው መከራ እናንተ። እስኪ ብሰሉ፣ አንዳንዴ እስኪ አስቡ እንደ ሰው። እንደ በጋ ትነዱ፣ በቃ እንደ እንስሳት ትሁኑ። እንድናስብ፣ እንድናገናዘብ፣ እንድንረዳዳ፣ እንድንተሳሰብ መሰለኝ እኮ እግዚአብሔር አንደበትን የፈጠረልን አደለ እንዴ? ጭንቅላትን የፈጠረልን እኮ ከእንስሳት ለየት አድርጎ ድንቅ ፍጥረቶች ነን እኮ። ለምንድነው የማታስቡበት? ተንኮልና ክፋት አሁንች ልጅ እንደው እግዚአብሔርን እስኪ ያስቡት ሳሉት እኔም ባይመጣ አለቀስኩኝ። ምን ያህል ክፋት ቢኖርባት ነው? ምን ያህል መጥፎስ ብትሆኝ ነው? ለሩት ታየ እንደዚህ አይነት ምኞት ልትመኝላት የቻልሽው ምን አደረገችሽ? ከምንሽ ደረሰች? ከምንሽ ተጠጋች? ምን ወሰደችብሽ? አታውቅሽ ከነመፈጠርሽ። የት ትሁኚ? የት ምን ታደርጊ? ምን የራ ሚዲያ ላይ አለች፣ ሚዲያ ላይ ትኖራለች፣ ከሚወዷት ሰዎች ጋር ትገናኛለች አንጅ እኔ ያለማየት ነው የምር እኔ ዩቲዩብ ላይ በጣም ብዙ ማልወዳቸው ማይመቹ የሚሰሩ ስራ ሁሉ ማይመቹ ልጆች አሉ። ስለዚህ ጥያቸው እንጂ መወጣ በዚህ ልክ እኔ ልሳደብ፣ ላሽሟጥጥ፣ ላንቋሸሽ አልችልም። ትቻቸው እወጣለሁ በቃ። የምወዳቸው ከሆነ ደግሞ ዘውረ ይግጥ አድርጌ ያዝ አድርጌ እንዴት እንደዚያ አልሽ እንዴትስ እንዲያልክ ብዬ ልናገር እችላለሁ። ከዛ ውጭ ከዛ በተረፈ ግን ለምን መጥፎ ኮሜንት ትጽፋላችሁ? ያንቺ እናት ልትወልድ ሆስፒታል ገብታ ሰው እንደዛ ቢልብሽ ትወጃለሽ ወይ? እርግጠኛ ነኝ አንቺማ፣ እንደው አንቺ ተዘርተሽ ነው የበቀልሽው ወይስ ከሰማይ ዝም ብለሽ ጠብ ጠብ ጠብ ብለሽ ነው የበቀልሽው? ወፍ ዘራሽ ነሽ? በእናት ማህፀን ወጠሽ እናት እንዲህ በምጥ ተይዛ እያየሻት የምትገባበት የምትወጣበት ጠፍቶ እች ሴት እች ድፍን የሆነች ልጅ ታዲያ በስመ አብ ወልድ ምን አይነት ጭካኔ ነው? በመድኃኒዓለም ደግሞ የቅመማን ፎቶን ያደረግሽው? እንደው በፈጣሪ ስም አንቺ ሃይማኖት የለሽም፣ የእውነትን እምነት የለሽም፣ ሕሊና የለሽም። እናትሽ የተሰቃየችው ስቃይ ባታይ እንኳን ሌላ ሰው ሲሰቃይ ያላየሽም? እንዴት ይሄን ተመኘሽላት? በፈጣሪ ለምን ለምን ሲባል፣ አንቺስ ነገ እኮ ልጅ ትወልጃለሽ። ሴት ነሽ አይደለ እንዴ? ወንድም ብትሆኝ ታሶ ወንድም ብትሆንም ታስወልዳለ፣ ሴትም ብትሆኝ ትወልጃለሽ። ያኔ ምን አይነት ስሜት ይሰማሽ ይሆን? ከእጅሽ ታገኘዋለሽ። በእውነት እንዲህ በሰው ቁስል ላይ እንጨት የምትሰዱ በሰው ህመም ላይ የምታሾፉ ሰዎች መድሃን ያለም እንደው መድሃን ያለም አባቴ የእጃችሁን ይስጣችሁ። እኚህ ለሰው ክፉ መመኘት አልፈልግም፣ ግን እች ልጅ ምንም ሳታጠፋ በመቤቴ እጅ ተይዛ በእግዚአብሔር እጅ ተይዛ እግዚአብሔርን እንደውም የለቀቀችው ሙዚቃ ራሱ በመዝሙር ነው። ግን ብዙ ልጆች አላህ በቃ በሰላም ያገላግልሽ እያሉ ክርስቲያን የሆኑት ደግሞ የእመቤታችን፣ የሚካኤልን፣ የገብርኤልን የመድኃኔዓለምን ስዕል እያስቀመጡ በቃ መድኃኔዓለም ይርዳሽ እያሉ ነበር እና ይህንን ፍቅር ሳይ፣ ይህንን ደስታ ሳይ ደስ ይላል። ግን እንደዚህ አይነት አንዳንድ ደግሞ በውስጥ ያሉ ነቀርሳ ሰዎች አሉ፣ እና ይገርማል፣ በጣም ይደንቀኛል፣ አዝኛለሁ። ግን እግዚአብሔር ይመስገን፣ ልዑል እግዚአብሔር ይመስገን። አይኑም በመሐረም አትይዙትም፣ ጆሮን በቃ አትጨፍኑትም። እግዚአብሔር ሁሉንም ያያል፣ ሁሉንም የሚያይ አምላክ ነው ያለው ከፍ ዝቅ የማያደርግ በቃ እግዚአብሔርማ፣ እንደ ሰው ቢሆን ኑሮ ምን አለም ይኖር ነበር? ምን ምድር ይኖር ነበር? ግን እግዚአብሔር ደስ የሚለው ነገር እንደ ሰው አይደለም። ሁሉንም የፈጠረውን ፍጡር በሙሉ በእኩል አይን የሚያይ ደግ አባት ነው ያለው። እና እግዚአብሔር የተመሰገነ ይሁን። ድንግል ማርያም እቅፍ ድግፍ አድርጋ በሰላም እንድትገላገል አድርጋታለች። እና የወንድ ልጅ እናት ሆናለች። ደስታዋን የምትመኙ እንኳን እንኳን እንኳን ደስ ያላችሁ። ክፏንም ሞቷንም ስትመኙ ለነበራችሁ ሰዎች ደግሞ እንኳን ደስ ያላችሁ። የወልዳለች ተመስገን። ምን ትሆኑ እንግዲህ ተቀቅላችሁ፣ ብሰሉ፣ እርር በሉ፣ ከፈለጋችሁ ተሰቀሉ፣ ተንጠልጠሉ። የምሬ ነው። እስኪ ምን ትሆናላችሁ? የሚገርም ነገር ነው። በስማ በዚህ አይነት እንደው ለሰው ልጅ ሞት አነሰው። እንዴት አይነት ጭካኔ ነው? በፈጣሪ እረተው እያሰባችሁ ተንቀሳቀሱ። እኔ እንደው እንደው እስከ አንደኛ ክፍል እንኳን አልተማራችሁም። ይህንን ዱዝ ጭንቅላታችሁን ይዛችሁ ታዲያ ትደነዝዛላችሁ። መቼ ነው የምትነቁት? ግን መቼ ነው ከእንስሳ የምትለዩት? መቼ ነው ጥሩ አስተሳሰብ የሚኖራችሁ? መቼ ነው የተማረ ማህበረሰብ የሚያስበውን ሀሳብ የምታስቡት? ሁሌ ወደታች እረተው ሰልጥኑ። እረተው ተማሩ። የምር ንቁስ ኪ ተማሩ፣ ተለወጡ። በፈጣሪ ስም ቅር በለኝ ብቻ። እግዚአብሔር ይመስገን ስለ ሁሉም ነገር። የሆነ ነገር አጋጥሟት ቢሆን እኔ ምንም እኔ ሁሉንም አልችለውም ነበር፣ ግን ክብር ምስጋና ለመድኃኒያ ለሚሆን ወልዳለች፣ በሰላም ወልዳለች። ስትጨነቁ የነበራችሁ ልጆች ስለነበራችሁ ይህን ነገር ሼር ለማድረግ ፈልጌ ነው። በሰላም ወንድ ልጅ ተገላግላለች። እቅፍ ድግፍ አድርጋ ወደ ቤቷ ሄዳ የምናያት ይሆናል። ሰላም ያቆየን እስከዛ።